ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ትላንትና ሩታዬና ጽጌን የተደረጉ ብራንክ እንዴት አያችሁት ማለት ነው። እኔ አዝናንቶኛልም ደስ የሚልም ስሜት ሰጥቶኛል ማለት ነው። ደስ የሚል ስሜት ቢኖረኝ ማለት ነው። ውይ አብርሽ እኮ አንዳንዴ እውነት የሚናገራቸው ነገር ደስ እንዴት እንደሚለኝ ማለት ነው። ማማዬ አላት እኮ አይገርምም ወይ? እዛ ሰፈሮች ምን ትሆኑ ይሁን። ትላንትና ያያችሁት ቪዲዮ ማለት ነው ደግሞ እርግጠኛ ነኝ ማለት ነው። ምክንያቱም ሩታ ቤት ብቻ ሲሆኑ ነው የሩታ ጠላቶች ሂደው ማያዩት እንጂ፣ ሌላ ቦታ ሲሄዱ ደግሞ ሂደው ያዩታል ማለት ነው። የሩታ ቪዲዮ ደግሞ በታዩም ደሞ ሰው እንዴት እንደሚወዳትና እንዴት እንደሚያደንቃት እንደ ሩታ የሰው ፍቅር ይስጠን ማለት ነው። የኔ ንግስት ከዚህም በላይ ይገባሻል ማለት ነው። ትላንትና ቤተሰብ ገብታችሁ ኢዩስቲ ኮሜንት ሁላ ሩታ ሩታ ሩታ ሩታ ነው ያለ ሩታ ማንም የለም ማለት ነው። የኔ አበባ የኔ ድምቀት ማለት ነው። በምክንያት እኮ ነው መወደሽ ማለት ነው ሩታይ፣ የተከበርሽ ሴት ማለት ነው። እና በዚሁ አጋጣሚ አብረሽን ሳላደንቀው አላልፍም። እንግዲህ መግቢያው አይታችሁት እንደሆነ ማለት ነው፣ ሲገባ ያ ፕራንክ የምናረገው ጽጌና ማማዬ ነው ሲል ዋይ፣ ይመችህ። በዚሁ አጋጣሚ አብርሽ ማለት ነው አሁ እንደዚህ የሚስትህን ማንነቷን ማለት ነው፣ እናቴ እያልክ እያማጋገዝክ በቃ ወደ ላይ እየሰቀልክ ማለት ነው፣ ለጠላቶቹ አሳይልኝ ማለት ነው። እና ደግሞ ለሩታዬ ጠላት መልካም መቃጠል ብያለው ማለት ነው። የመቃጠል ዘመን የሆነላችሁ ማለት ነው። ሩታን የማትሆኑ ሁላ ማለት ነው። እኔ አንዳንድ ነገር ብራንክ የተለያዩ ነገር ሲሰሩ ማለት ነው የሩታ ማንነቷን የሩታን በቃ ንግስትነቷን የሩታን ጀግንነቷን የሚያሳይ ነገር ሲሰሩ በጣም ነው ደስ የሚለኝ ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለው። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና የትላንትና ቪዲዮ በጣም የሚያዝናና የሚያስቅ በተለይ ደግሞ በመጨረሻው ባርት ላይ ብታዩ በጣም ደስ የሚነበረ ግን በነገራችን ላይ እኔ ማለት ነው እንደዚህ ብራንክ ሲደረግ በጣም ነው ምፈራው ማለት ነው። ያው የምፈራበትና የምሰጋት ነገር ቢኖር ሩታ ስትደንቅ በቃ እንደዚህ ድንግጥ ስትል እኔም ራሱ እንዴት እንደምደነግጥ ማለት ነው። ከዚህ በፊት ባየሁት ነገር ስለሚያማት ምናምን በቃ ያማታል ብዬ በጣም ነው ምሳሳላት ማለት ነው። የኔ ውድ ነገር እና ምንም ነገር አይንካት ምንም ነገር ደግሞ እንዲነካትም አልፈልግም። ሁሌ ማበቧ ደምቃ የሰውን ፍቅር እንደዚህ ሰጥቷት እንድኖር ነው የምፈልገው ማለት ነው። እንግዲህ አብርሽ ደግሞ ትናንትና ማማዬ ሲላት ገና ከመግባቷ ደግሞ ቅፍ አድርጎ ሲስማት ማለት ነው አንጀቴ እንዴት እንደራሰ ማለት ነው ው እንደዚህ አይነት ቪዲዮ ሁሌ ብሰሩ ማለት ነው። በተለይም ደግሞ ሩታን ከፍ የሚያደርግ ነገር ብሰሩ ና የእኛ ጠላቶችን ርርቅጥል ብታረጓቸው በጣም ደስ ይለኝ ነበር። ውይ በደስታ ነው ማብደው ማለት ነው እኔ ማለት ነው። እንደው ሩታ በቃ ማንነቷን የሚታይበት ከፍ የሚደረግበት ነገር አንጀቴ ነው እንጂ የሚረሳው ከምንም በላይ ማለት ነው። እና ይሳቅም ደግሞ ደህና አድርጎ ተውኖታል ማለት ነው። እና በዚሁ አጋጣሚ ሩታዬን አታስደንግጡብን፣ እንድትደነግጥ አንፈልግም። ግን ዘና ፈታ በሉ። በጣም ነው ደስ የሚለው ማለት ነው። እንደዚህ አይነት ስራ ነው ከእናንተ ጋር የምንፈልገው እኛንም የሚያስቅ እናንተም የሚያዝናና ሩታዬም፣ ደግሞ እንደዚህ በትንንሽ ብራንክ ባልታወቀ ነገር ደግሞ ራስነቷን ከፍ የሚያደርግ ነገር በጣም ነው ደስ የሚለኝ ማለት ነው። እኔ ማለት ነው። ምክንያቱም በአብረሽ እና በሩታ ስለማለት ይደራደር ማለት ነው። ድርድርን አላቅም። የፈለገ ነገር ይምጣ ማለት ነው። እውነት አብረሽና ሮታ ራሱ ሲሰደቡ ካየው ማለት ነው፣ እኔን ማንነቴን ሳይሆን በቃ የሌለኝ ነገር ነው የሚመጣብኝ ማለት ነው። ምክንያቱም ይገባቸዋል። የሚገባቸው ልጆች ናት ነው። እኛ ስንባል ሰው ስንባል ማለት ነው ያው ምስጋና የለንም። እውነት ነው። ሙላችሁ በተለያየ ነገር ተጠቀሙ የሚጠቀሙ ልጆች አሉ። በአብረሽ እና በሩታ የሚቀኑ ሩታን የሚሰብሩ በቃ ሩታ አይተናል ከዚህ በፊት ቤተሰብ። እኔ አልዋሽም። ምክንያቱም ሩታን ስለወደድኳት ወይም ደግሞ ሩታን ስላደግነኳት የሌላትን ነገር አምጥቼ እሷ ጥሩናት እሷ ደግናት አይደለም። ደግነቷ ደግሞ እየታወቀ ነው ማለት ነው። ሩታ ከመጣች በኋላ ነው ሚዲያ። ስንት ህዝብ ይዛለች! ስንት ወጣት አሳድጋለች ማለት ነው። እና በዚሁ አጋጣሚ በጣም ክፉ ክፉ የምትመኙላት ሰዎች እውነቴን ነው የምላችሁ፣ ለራሳችሁ ያደርጓው። ነጌም ከነጌም ወደ ሳይል በራሳችሁ እጅ እያሳያችሁ ማለት ነው። ይሄ ነገር ለሩታ ነግሬያት ነበር፣ ለሩታ ብያት ነበር። እና በምን ደረሰብኝ ብትሉ እሷን እንድታስታውሱ እና ለእናንተ ይሁን ማለት ነው። ነጌም ዛሬ ማለት ነው የእኛ ልጅ ግን ድንቅ ናት። እውነት የትም ብትሄድ አበባ ናት ማለት ነው። ማትጠገብ ንግስት ናት። የዩቱብ ንግስት ናት ማለት ነው። እና ሩታ ማለት ኒንጃ አላቅም። ሀገርዋን ያስጠራች፣ ሰውን ያስጠራች ሲቀጥል ደግሞ በሩታ ራሱ የመጡ ኦዲንሶች ማለት ነው። ኦዲንሶች፣ ዋራሱ እህቶች፣ ዋራሱ ሲለዩ ማለት ነው። እውነት ሲጠሯቸው እንኳን ለምሳሌ እኔ ላይላ ብለው እንኳን አይጠሩኝም። የሩታዬ እህቶች ማለት ነው የሩታ እህት፣ የሩታ አጋዥ። በቃ በተለያየ ነገር ነው የሚጠቀሙት ማለት ነው። እና እናንተ ደግሞ አንዳንዳችሁ የሩታ ጠላቶች ማለት ነው። እስከ መጨረሻ በእኛ እየቀናችሁ ትኖራላችሁ። በሩታ እየቀናችሁ፣ በሩታ እየተቃጠላችሁ ትኖራላችሁ እንጂ እሷ ምንም ነገር እንደማትሆን ደግሞ ፈጣሪ እንዳላት እርግጠኛ ነኝ ማለት ነው። እና ሩታዬ ደግሞ በጣም ደስተኛ እንደምትሆን ደግሞ ተስፋ አድርጋለሁ። እንግዲህ ትላንትና ማህብርሽ ደግሞ ማማዬ የኔ እናት ስላላት ደግሞ ምን ተሰማችሁ ይሆን? እንግዲህ ይሄን እንደዚህ የሚላት ልጅ ናት። እናንተ ልተለያዩት የምትፈልጉት ማለት ነው። እና አላህ አያሳካላችሁ። ለእናንተ እንደዚህ አብርሽና ሩታ ለመላየት የምትሞክሩ ሰዎች ማለት ነው። እና ውድ ቤተሰቦች፣ የእኔ ቤተሰቦች፣ የሩታ ቤተሰቦች፣ ከልቤ ነው መወዳቸው፣ ከልቤ ነው ማመሰግናቸው። ባይ ባይ ባይ።